ጤና ይስጥልኝ። የተከበራችሁና የተወዳችው የኢትዮ ኒስ ቤተሰቦች እንደምናላችው፣ የዕለቱ ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጅ ጀምረናል። በቅድሚያ ማርስ ዜናዎችን ነግራችኋለው። አብራችሁን ጥቀ ይጋብዛለው። ኢትዮኒስን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ግብዣችን ነው። በአማራ ክልል የተለያዩ አካባቢዎች በቀጠለው የአገዛዝ ጦርና የፋኖ ኃይሎች ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እየደረሰ እንደሚገኝ ታውቋል። አገዛዙ ዛሬም በበርካታ የክልሉ አካባቢዎች የተጠናከረ ድሮንና የአየር ኃይል ቅኝት እያደረገ ሲሆን በጎንደር ደግሞ የመከላከያ ደህንነቱ ከነ አጃቢዎቹ መገደሉ ለማወቅ ተችሏል። በሌላ በኩል የአገዛዙ ጦር በጎጃምና በሸዋ በርካታ ጽንፈኞች እንገድ እያለው ወቅልኝ ሲል ተደምጧል። ዝርዝር አዘጋጅተናል። በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ህዝባችን ከዚህ ኋላ ቀር ገዥ ኃይል ለማላቀቅ ሁሉንም አይነት ትግል እናካሄዳለን አለም። አቶ ጌታቸው ረዳ ይመሩታል የተባለውና በስማቸው የሚወጣው መግለጫ ይዞ በትላንትናው ዕለት የወጣው መግለጫ እንደሚያሳየው ሌሎችን ያገለልና አቃፊ ያልሆነ ካቢኔ በሌተናል ጄኔራል ታደሰ ወረደ ተቋቁሟል ማለት ተቃውሞውን አሰምቷል። በዚህም ላይ ተጨማሪ ያለ ኢትዮጵያዊ ዲፕሎማት ተገድለው መገኘታቸው ተሰማ። ራስ ግዛ ፑንትላንድ በአብይ አምር ተሹመው ከሄዱ የኤምባሲ ባልደረቦች መካከል አንድ የሆኑት ዲፕሎማት ተገድለው አስፋልት ላይ ተጥሎ ነው የተገኙት። ለምን የሚለውን በዝርዝር ነው ያለን የትግራይ ክልል የቀድሞ ታጣቂዎች የታድሶ ስልጠና በሰኔ ወር ይጠናቃል፣ ተብሏ ተቋርጦ የቆየው የመጀመሪያ ዙር 75 ሺህ የትግራይ ክልል የቀድሞ ታጣቂዎች ትጥቅ የማስፈታት መልሶ የማቋቋምና ወደ ማህበረሰቡ የመቀላቀል ስራ በሰኔ ወር መጨረሻ የሚጠናቀቅ ሲሆን ከሰሞኑ እንዳዲስ ተጀምሯል። በዚህም ላይ ተጨማሪ አዘጋጅተና አልሸባብ በሶማሊያ መንግስት ጦርና በሰላም አስከባሪ ሰራዊቱ ላይ የበላይነቱን ይዞ አልተባለም። አልሸባብ ለሞቃዲሾ 10 ኪሎ ሜትር ድረስ አሸንፎ የመጣ ሲሆን አሜሪካ ደግሞ አንዲት ሶማሊያዊትን የጠቆመኝ አምስት ሚሊዮን ዶላር ክፍላለሁ ብላለች። አልሸባብ የበላይነቱን እያያዘ የመጣበት ሁኔታ አለምን እያነጋገረ ይገኛል። በዚህም ላይ ተጨማሪ ያለን። የካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ አረፉ። ለረጅም ጊዜያት በከባድ የጤና ችግር በህክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ ማረፋቸውን ቫቲካን አስታውቃለች። ዝርዝር አዘጋጅተናል። ተመልካቾቻችን አብራችሁ ይቆዩ። እነዚህና ይሎችን ታዳምጣላችሁ። በአማራ ክልል የተለያዩ አካባቢዎች በቀጠለው የአገዛዝ ጦርና የፋኖ ኃይሎች ውጊያ ከፍተኛ ሰብአዊ እና ቁሳዊ ጉዳት መረሱ ተሰምቷል። አገዛዙ ዛሬም በበርካታ የክልሉ አካባቢዎች የተጠናከረ የድሮንና የአየር ኃይል ቅኝት እያደረገ ሲሆን በጎንደር ደግሞ የመከላከያ ደህንነቱ ከነአጃቢዎቹ መገደሉ ለማወቅ ተችሏል። በዛሬው ዕለት ከማልዳ ጀምሮ በክልሉ በርካታ አካባቢዎች አገዛዙ የተጠናከረ የድሮንና አየር ኃይል ቅኝት እያደረገ እንደሚገኝ ለኢትዮኒስ የሚደርሱ መረጃዎች አመላክተዋል። ባለፈው ሳምንት በጎጃም ና ርጅና ና ውጋና በሸዋ ደብረ ብርሃን ዙሪያ በአገዛዙ በተፈጸመ የድሮን ጥቃት 150 ያህል ሰዎች መገደላቸውን ለማወቅ የተቻለ ሲሆን ጥቃቶቹ በንብረት ላይም ከፍተኛ ውድመት አርሰዋል ነው የተባለው። የብልጽግናው አገዛዝ ዛሬም በጎጃም ባህር ዳር ዙሪያ ሜጫ ጃዊ፣ ሰከላ፣ ቡሬ፣ ይልማና ዴንሳ፣ ጎንጅ ቆለላ፣ ቋሪት፣ ጎንቻ ባሶ ሊበን፣ ደብረ ኤልያስ፣ ቢቡኝና ሌሎች አካባቢዎች በተደጋጋሚ ድሮና ተዋጊ ሄሊኮፕተሮች ቅኝት እያደረገ እንደሆነ የመረጃ ምንጮች ተናግረዋል። በተመሳሳይ በምዕራብ ወሎ ቀጠና ወግዲ አማራ ሳይንት ጃማ ደጎሎ እንዲሁም በሸዋ ቀጠና ደብረ ብረን ዙሪያ መርሃ ቤቴ ይፋት ምንጃርና አጎራባች አካባቢዎች የድሮን ቅኝት እየተደረገ እንደሚገባ መግለጽ ጥቃት ሊፈጸም ይችላል በሚል ስጋት ነዋሪዎች መጨነቃቸውን ተናግረዋል። የድሮን ቅኝቱ በጎንደር ቋራ፣ አለፋና አርማጮ እንዲሁም በሰሜን ወሎ ላሊበላ ቀጠና እየተደረገ ነው ሲሉ ነው የኢትዮኒስ የመረጃ ምንጮች ተናገሩት። በሌላ በኩል በደቡብ ጎንደር ዞን ብናት ወረዳ የአገዛዙ የመከላከያ ደህንነት ኃላፊ ክና አጃቢዎች መገረሉ ታውቋል። ና አጃቢዎቹ የተገደሉት በቅርቡ ፋኖን ከድተን ወደ ሰላም መጥተናል በሚል በታድሶ ሚኒሻ ሆነው በቆዩ አባላት መሆኑን ደግሞ የአካባቢው የአገዛዙ ኃላፊዎች ላይም ከፍተኛ ድንጋት ይፈጥሯል ሲሉም የአካባቢ መረጃ ምንጮች አስታውቀዋል። እርምጃውን የወሰዱት የሚኒሻ አባላት ቀደም ሲል በፋኖ ኃይሎች አባልነት ሲታገሉ ቆይተው ተልእኮ ወስደው ነበር ወደ አገዛዙ የገቡት። ስለሆነም ተልኳቸውን ፈጽመዋል ሲሉ የተናገሩት ደግሞ የፋኖ የመረጃ ምንጮች ናቸው። በመከላከያ ደህንነት ኃላፊውና አጃቢዎች ላይ ጥቃት ያደረሱት ሚኒሻዎች ከአገዛዙ አምልጠው ወደነበሩበት የፋኖ መዋቅር መመለሳቸውን ነው የፋኖ የመረጃ ምንጮች የተናገሩት። በተያያዘም በተለያዩ አካባቢዎች የአገዛዙ ጦር አባላት በቡድንና በተናት ማቃጠል ከግዳጅ ቀጠና መውጣታቸውን የፋኖ ኃይሎችን መቀላቀላቸውን ቀጥለዋል። በዛሬው እለትም በምስራቅ ጎጃም ዞን ባሶ ሊበን ወረዳ ከሚገኘው የአገዛዙ የጦር ካምፕ የወጡም የመከላከያ አባላት በቡድንና ነፍስ ወከፍ መሳሪያዎች እንደያዙ ፋኖ መቀላቀላቸውን የአማራ ፋኖ በጎጃም በምስል አስደግፎ ይፋ አድርጓል። በዚሁ ቀጠና ደባይ ጨውቅ አካባቢ በተመሳሳይ የአገዛዝ ጦር አባላት ከግዳጅ ቀጠና ወጥተው የፋኖ ኃይሎችን መቀላቀላቸውን የታወቀው፣ በሰሜን ወሎ ጉባ ላፍቶ አካባቢ ደግሞ የአድማብተና ፖሊስ አባላት በቡድን ጠፍተው ወደ ፋኖ መቀላቀላቸውን የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል የአገዛዝ ጦር ጽንፈኛ ሲል በጠራው ቡድን ላይ የሚወስደው እርምጃ ቀጥያ ያለው ብሏል። በዚህም በሰሜን ሸዋ እና በጎጃም የተለያዩ አካባቢዎች በርካታ ጽንፈኞችን ገድ እያለው ብሏን አገዛዙ አገዛዙ ባለፈው ሳምንት በጎጃም ከ300 በላይ በሸዋ ደግሞ ከ50 በላይ ጽንፈኞችን ገደልሁ ነው ያለው። በሌላ በኩል የአገዛዙ መከላከያ ሚኒስቴር በተለያዩ ሙያዎች ስልጠና ሰጣለሁ በሚልም አዳዲስ ወታደራዊ መልመላዎች እያደረገ እንደሚገኝ ለማወቅ ተችሏል። አገዛዙ በአማራ ክልል በሚንቀሳቀስባቸው የተለያዩ አካባቢዎች ለመደበኛ ሰራዊት፣ ለልዩ ወታደራዊ ሙያም፣ ለሳይበር ህግና መሐንዲስ እንዲሁም ጤናና ሎጂስቲክስ ፋይናንስና ግዥ እንዲሁም ኢንጂነሪንግ ስልጠና እሰጣለሁ በሚል ነው የምልመላ ቅስቀሳ እያደረገ ያለው ተብሏል። አገዛዙ የምዝገባ ቦታና ጊዜ አስቀምጦ ምልመላ እያከናወነ ነው ያሉት የመረጃ ምንጮች፣ በዚህም የቀበሌና የወረዳ አስተዳዳሪዎች እንዲሁም የሚኒሻና ፖሊስ ጽህፈት ቤቶች ለምልመላ ቦታ የተመረጡ ናቸው ተብሏል። የብልጽግና አገዛዝ እያደረገ ለሚገኘው ጦርነት ምልመላ ወታደሮችን ለማግኘት የተለያዩ ማባባያዎች ከመጠቀም አልፎ በግዳጅ ወጣቶችን አፍሰው ወደ ወታደራዊ ማሰልጠኛዎች ማስገባቱን የተቋማት ሪፖርት ጨምሮ የተለያዩ መረጃዎች አጋልጠዋል። አቶ ጌታቸው ረዳ ህዝባችንን ከዚህ ኋላ ቀር ገዥ ኃይል ለማላቀቅ ሁሉንም አይነት ትግል እናካሄዳለን በማለት መግለጫ ወጡም። አቶ ጌታቸው ረዳ የሚመሩትን የተባለውናም በእሳቸውና በጓዶቻቸው ይመራን የተባለው የህዋት ኃይል ሌሎችን ያገለለና ቃፊ ያልሆነ ካቢኔ ተቋቁሟል ማለት እሳቸውን የተካውን የኤሌትራል ጀኔራል ታደሰ ወረደን ካቢኔ ተቃውሟል። አዲሱ የትግራይ ክልል ጊዜያዊ አሰራር ካቢኔ ወደ ስራ መግባቱም ፕሬዚዳንት ሌተና ጀነራል ታደሰ ወረደ ማስተዋወቃቸውን ተከትሎ ነው። ይህ ተቃውሞ ከእነ አቶ ጌታቸው ረዳ የተሰማም ያንዱ ህገወጥ ቡድን ፍላጎቶች በማድመጥ ሌሎችን ያገለለ አቃፊ ያልሆነ የካቢኔ ማቋቋም ተቀባይነት የለውም ብለዋን። አቶ ጌታቸው ረዳ ይመሩት ህወሓት ቡድን አዲሱ ካቢኔ በአስቸኳይ እንዲስተካከል ማለትም ጠይቀዋል። በይፋ በአሰራጨው መግለጫ በባለፈው ጊዜ አስተዳደር ላይ ወታደራዊ መፈንቅለ መንግስት ስልጣን ተካሂደዋል፣ የሚል አገላልጽንም ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ አርባ ቀናት ተቆጥሯል ያለው የህወሓት ኃይልና መግለጫው የአቶ ጌታቸው ረዳ አስተዳደር ህገወጥ ተግባር ተጋድሎ ወደ ተባባሰው ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል ማለት ገልጿል። አዲሱ ፕሬዚዳንት ሌተናል ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ት የፈረሙትን ሰነድ ሳይሆን ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁሟል ማለት ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውንም አብጠልጥሏል። የተጀመረው ለውጥ የሚያስቀጥል እንጂ ወደኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾም የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆን ጥሪ አቅርቧል። ይህ ሳይሆን ከቀረ ግን ህዝቡ ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉንም አይነት የትግል ስልት አካሄዳለሁ ሲል አስጠንቅቋል። የፌዴራል መንግስት መንግስትና ዓለም አቀፍ ማህበረሰብ በግልጽ ይወቅሌ በማለት ያሰፈረ ሲሆን አቶ ጌታቸው ረዳና ጓዶቻቸው በፌዴራል መንግስት መሪ አብይ አህመድ ሹመት ካገኙ በኋላ የህወሓትን ሁኔታ በተመለከተ የሚያወጧቸው መግለጫዎች ቀጥለዋል። ባለፈው ሳምንት ጭምር ፓርቲውን ጉባኤውን እንዲያካሄድና ና በነ ዶክተር ደብረጽዮን ገብረ ሚካኤል ይመራን ያለውን የፓርቲ አስተዳደር አብረን ጉባኤውን በማካሄድ የህዝቡን አንድነት እናስጠብቅ፣ ፓርቲውንም ከመሰንጠቅ እናትርፈው ማለት ሲማጸን መግለጫ አውጥቶ ነበር። ታዲያ አሁንም ቢሆን አስረክቦት አሁን ክልል መልሶ አዲስ አበባ በመሆን እየተካሄደ ያለው አሰራር ልክ አይደለም፣ በሚል መግለጫዎችን እያወጣ ይገኛል። የአዲሱ ጊዜ አሰራር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ አዲሱ ካቢናቸው ወደ ስራ መግባቱን ይፋ ባረጉበት ወቅትም ለቀድሞ ፕሬዚዳንት አቶ ጌታቸው ረዳም በኃላፊነትና ሌሎች የካቢኔ አባላት ምስጋና እናውቅና ለመስጠት ያለመ ስነስርዓት ይካሄዳል፣ ሲሉ መደመጣቸውም ይታወሳል። ኢትዮጵያዊ ዲፕሎማት ተገድለው መገኘታቸው ተሰማ። በራስ ገዟ ፑንትላንድ በአብይ አህመድ ተሽሞ ከሄዱት የኤምባሲው ባልደረቦች አንዱ ተገድለው አስፓት ላይ ተጥለው ተገኝተዋል። ሶማሌላንድ የሀገር እውቅና እሰጣለሁ በማለት ወደብ ሰጣኝ አለች። ለዚህም ደግሞ የዲፕሎማሲ ሥራ የተሳካ ስለሆነ በማለት አብይ አህመድ መንግስታቸው እርዳ ሲነገር የቆየ ቢሆንም፣ በኋላ ላይ ከአፈር ኳይ መልሰ ብለው እንደገና በፑንትላንድ በኩል ወደብ ለማግኘት ሲንቀሳቀሱ ቆይተው ከመላው ዓለም አቀፍ ማህበረሰብ ጭምር በደረሰባቸው ተቃውሞ ከአንድ ዓመት በላይ መሄድ ባለመቻሉ አጀንዳቸው ውድቅ ተደርጎባቸው እሳቸውም ወደ አንካራ ሄደው ጉዳዩን ላለማንሳትና ለሶማሊያ ለዋልነት ለመታመን በቱርክ አንካራ ፈርማቸው ይታወቃል። ይህ ፊርማ ከተፈረመ በኋላ የሶማሌላንድ አጀንዳም ሆነም የጁባላንድ አጀንዳና ግንኙነት የተቀዛቀዘ ሲሆን ወደ ቡን ለማግኘት ተደረገ የተባለው የዲፕሎማት ጥረት ውስጥ ተሳትፎ የነበራቸው የኢትዮጵያ ውጭ ጉዳይ ሚኒስቴር ባለሙያ እንዲሁም ዲፕሎማት ግን ተገድለዋል። እኒህ ኢትዮጵያዊ ዲፕሎማት በሶማሌላንድና በፑንትላንድ ዲፕሎማት ሆነው ይሰሩ የነበረ ሲሆን አሁን የተገደሉት በታጣቂዎች ታፍኖ ተወስደው ከቀናት በኋላ ተጥለው ተገኝተዋል። አቶ ፋራህ አሂጃማ የተባሉ በፑንትላንድ የኢትዮጵያ ቆንስል ውስጥ የስራ ባልደረባና ዲፕሎማት ናቸው የተባሉ ሲሆን ቅዳሜ ሚያዝያ 11 2017 ዓ ም ከመኖሪያ ቤታቸው ታፍነው ተወስደዋል ነው የተባለው። የሶማሊያ መገናኛ ብዙኃን ዘገባ እንደሚያመለክተው ኢትዮጵያ ዲፕሎማት ተገድለው አስፓልት ላይ ተጥለው ተገኝተዋል። ጉዳዩም በተመለከተ ከፑንትላንድ በኩልም የተባለ ነገር የሌለ ቢሆንም የኢትዮጵያ መንግስትም እስካሁን ድረስ በታጣቂዎች ተገደሉት የተባሉትን ዲፕሎማት በተመለከተ ዝምታ መርጧል። የትግራይ የቀድሞ ታጣቂዎች የታድሶ ስልጠና በሰኔ ወር ይጠናቀቃል አለ አገዛዙም። ተቋርጦ የቆየው የመጀመሪያ ዙር 75000 የትግራይ ክልል የቀድሞ ታጣቂዎች ትጥቅ ማስፈታት መልሶ ማቋቋም እና ወደ ማህበረሰቡ የመቀላቀል ስራ በሰኔ ወር መጨረሻ እንደሚጠናቀቅ ብሔራዊ ታድሶ ኮሚሽን ወቁል ብሏል። ኮሚሽኑ በ2017 ዓ ም ሰኔ ወር መጨረሻ ድረስ የትግራይ ክልል የቀድሞ ታጣቂዎችን የሰራዊት ብተና ለማድረግ ከክልሉ ጊዜ አስተራርና ከመከላከያ ሚኒስቴር ጋር በመሆን ቅድመ ተዋጊ መሆናቸውን የማረጋገጥ የመዝገብ እና ከተመዘገቡ በኋላ ደግሞ ዲጂታል መታወቂያ የመስጠት ስራ የሚያከናውኑ ናቸው ተብሏል። የብሔራዊ ታድሶ ኮሚሽን ኮሚኒኬሽን ዓለም አቀፍ ግንኙነት ዳይሬክተር አቶ ሀብታሙ መለሰ ለሚዲያ እንደተናገሩት ከሆነም በአጠቃላይ የተጀመረው ስራ የሰራዊት ብተናም ትጥቅ ማስፈታትና መልሶ ከማህበረሰብ ጋር መቀላቀልን ፕሮግራም በመጀመሪያ ዙር በ4 ወራት 75 ሺህ የቀድሞ ታጣቂዎችን ለማሰልጠን እቅድ መያዙ ተሰምቷል። ፕሮግራሙን ለማከናወን በክልሉ በሶስት ቦታዎች ማለትም በመቀለም፣ በደጋ ሐሙስና በአድዋ የሚገኙ ማዕከላት እስከ ሰኔ መጨረሻ ድረስ የተጠቀሰውን አህዝ በየቀኑ በመዝገብ የቀድሞ ታጣቂዎችን ወደ ማህበረሰብ መቀላቀል ስራ ይሰራል ተብሏል። በተለይም የቀድሞ ታጣቂዎች ወደ ማህበረሰብ መቀላቀል ስራ በኦሮሚያ ሰሜናዊ በአፋር በአማራ ክልሎች ተግባራዊ እንደሚደረግና ላለፉት ሁለት ወራትም በትግራይ ክልል ተጀምሮ የነበረው ምዝገባ ተቋርጦ እንደነበረ አክለው አስታውቋል። ከዓለም አቀፍ አጋር አካላት በተገኘ 60 ሚሊዮን ዶላርና የፌዴራል መንግስት ባቀረበው አንድ ቢሊዮን ብር ድጋፍ የትግራይ ክልል የቀድሞ ተዋጊዎችን ትጥቅ በማስፈታት ከሰራዊት የማሰናበትና የማቋቋም ወይም ዲዲአር የመጀመሪያ ስልጠና መቋረጡም ከዚህ በፊት መዘገቡ ይታወሳል። ለመልሶ ማቋቋም ስልጠናቸው ለአጠናቀቁ የቀድሞ የጸጥታ አካላት ስለሚሰጥ የገንዘብ ድጋፍ በተመለከተም ከዚህ በፊት በተጀመረበት ጊዜ ህዳር ወር ላይ ያነ በስልጠና ወስደው የወጡ ዜጎች እንደሚሉት ሁለት መቶ ሺህ ብር ድረስ ይከፍላቸው እንደነበር ሲገልጹ ተደምጠዋል። ስማቸው እንዳይጠቀስ የጠየቁ አንድ የኮሚሽን ኃላፊ በበኩላቸው ለእያንዳንዳቸው የቀድሞ ተዋጊዎች የሚከፈል የገንዘብ መጠን የተለያየ መሆኑን በመጥቀስ ኮሚሽኑ ለዚህ በይፋ የሚያደርገው በሚስጥር የሚያዝ መሆኑን ተናግረዋል። በወቅቱ የትግራይ ክልል የጸጥታ ኃይል ሰራዊት ውስጥ መቀጠል የለባቸውን ብሎ ያመንባቸውን 8 ዓመቱ የሚሆኑ የቀድሞ ተዋጊዎች ትጥቅ ፈተው የተለያዩ ቦታዎች እንዲበተኑ ከተደረገ በኋላም የታድሶ ስልጠና የሚወስድ መሆናቸው ሲገለጽ በኋላም ዲጂታል መታወቂያ ወስደው ማህበረሰቡ እንዲቀላቀሉ ይደረጋሉ መባለው ይታውሳል። በመላ አገሪቱ ትጥቅ መፍታት ወደ ማህበረሰቡ ይቀላቀላሉ ተብሎ የሚጠበቁ 3750 የቀድሞ ተዋጊዎች ናቸው የተባለ ሲሆን ከእነዚህ ውስጥ 27 ያሉ በትግራይ ክልል የሚገኙ ናቸው ተብሏ። አቶ ጌታቸው ረዳ ፕሬዚዳንት ሆኖ በነበረበት ሰዓት ይህን የትጥቅ መፍታት ሂደት ህወሓትን ጨምሮም በእነ ዶክተር ደብረጽዮንና ወታደራዊ አመራሮች ነቀፌታ ገጥሞት ነበረ። ታዲያ ሌተናል ጀኔራል ታደሰ ወረደ ድጋሜ ክትሾም በኋላ አሁን ላይ ስራው መቀጠሉን የተሰማው። አልሸባብ በሶማሊያ መንግስት ጦር ላይና በሰላም አስከባሪ የአፍሪካ ህብረት ኃይል ላይ የበላይነትን ይዞ አልተባለም። አልሸባብ ለሞቃዲሾ 10 ኪሎ ሜትር ድረስ አሸንፎ የመጣ ሲሆን አሜሪካ ደግሞ አንዲት ሶማሊያዊን የጠቆመኝ አምስት ሚሊዮን ዶላር ክፍላለሁ ብላለች። የሶማሊያ ጦር እየፈረሰ አልሸባብ ወደ ዋና ከተማዋ ሞቃዲሾ እየገሰገሰ መሆኑ ተሰምቷል። ዛሬ ከሞቃዲሾ 10 ኪሎ ሜትር ቀጥ ላይ በአልሸባብና በሶማሊያ ጦር መካከል ከፍተኛ ውጊያ እየተደረገ መሆኑን ሶማሊያ ጋርዲያን ዘግቧል። የሚሶም ጦር የአልሸባብ እንግስጋሴ ማስቆም ተስኖታል ነው የሚለው። የአሁኑ የአልሸባብ ግስጋሴ ከታሊባን የ2021 ግስጋሴ ጋር እያነጻጸሩ ያሉ በርካታ ወታደራዊ ጠበብቶችና የፖለቲካ ተንታኞች የሶማሊያ መንግስት በቅርቡ በአልሸባብ ይወድቃል የሚል ስጋታቸውን እያስቀመጡ ይገኛሉ። አሜሪካ ከዚህ በፊት የሶማሊያ ኃይሎች ደካማ ሆነዋል፣ በተለይም ደግሞ አልሸባብ ማቆም አይቻልም፣ አልሸባብ ሞቃዲሹን ይቆጣጠራል፣ ኤምባሲዋን ዝግታ መውጣት አለባት የሚል ምክክር ማድረጓን ዓለም አቀፉ ሚዲያ ይፋ አድርጎ ነበር። የኢትዮጵያና የአሜሪካ አየር ኃይል የአልሸባብ እንቅስቃሴ ለማስቆም ተደጋጋሚ የአየር ድብደባ አይፈጽሙም አልተሳካላቸውም የተባለው አልሸባብ ሞቃዲሹን የሚቆጣጠር ከሆነም ሶማሊያ ሌላ ታሪክ ውስጥ እንደምትገባ ሰፊ ትንታኔ እየተሰጠ ይገኛል። ይህ በእንዲህ እንዳለ የአሜሪካ መንግስት አንዲት ሶማሊያ ለጠቆመ አምስት ሚሊዮን ዶላር ጉርሻ ሰጣለ ብሏል። ይቺ ሶማሊያዊት ካድራ ኢሳ ትባላለች የተባለ ሲሆን በሽብርተኝነት ነው የምትፈለገው። በኤስአይስ ውስጥ የአጥፍቶ መጥፋትና የቦምብ ፍንዳታዎችን በማስተባበርና በማቀነባበር ከፍተኛ ሚናላን እንዳላት የአሜሪካ ውጭ ጉዳይ መስሪያ ቤት ገልጿል። እንዲሁም አዳዲስ ሰዎችን በመመልመልና የድርጅቱን አላማ በማሰራጨት በኩል ወሳኝ አስተዋጽኦ እያደረገች እንደሆነ ድርሽበት አለ ብሏል። በተለይም የሶሪያ ድርጅት ውስጥ እንዲስፋፋ የዚህ ሴት ሚና ቀላል እንዳልነበር ያስረዳው የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የእቺ ሴት ተጠያቂ መሆን ይኖርባታል ብሏል። ስሟና ፎቶግራፏን በዓለም አቀፍ የአሸባሪዎች ዝርዝር ውስጥ ማካትቻለሁ ነው ያሉ። የካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ አረፉ። ለረጅም ጊዜያት በከባድ ጤና ችግር በህክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸውን ቫቲካን ዛሬ አስታውቃለች። ወደ ጵጵስናው መንበር ከመምጣታቸው ፊት ካርዲናል ጆርጅ ማሪዮ ቢርጎሊዮ በመባል የሚታወቁ የነበሩት ኒው ጳጳስ ቀዳሚያቸው ፖፕ ቤኔዲክት 16ኛ መንበራቸው ምልቀቃቸውን ተከትሎ ነበር በአውሮፓውያኑ መጋቢት 2013 የካቶሊክ ቤተክርስቲያን እንዲመሩ የተመረጡት። ፖፕ ፍራንሲስ ለወራት በህክምና ላይ በነበሩበት ጊዜ ከአደባባይ ርቀው ከቆዩ በኋላ እውርለት በተከበረው የትንሣኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመናን በአካል ተገኝተው የትንሣኤ መልእክት አስተላልፈው ነበር። ጳጳሱ ዛሬ ሰኞ ሚያዝያ 13 2017 ዓ ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማሪዮ መኖሪያ ቤታቸው ውስጥ በ88 ዓመታቸው ማረፋቸውን የካቶሊክ ቤተ ክርስቲያን አስታውቃለች። ብፁሕነታቸው ካርዲናል ፋሬል በጳጳሱ ሞት ሐዘን ውስጥ ሆነው የተወደዳቸው ወንድሞችና እህቶች የቅዱስ አባታችንን ፍራንሲስ ሞትን በጥልቅ ሐዘን አሳውቃለሁ ሲሉ የጳጳሱን ክልፈት ይፋ አድርገዋል። ዛሬ ሰኞ ጠዋት በፈረንጆቹ አቆጣጠር 7ሰዓት 35 ላይ ቫቲካን ውስጥ ማረፋቸው የጠቀሱት ካርዲናል ፋረል ፍራንሲስ ወደ አባታቸው ቤት ተመልሰዋን ህይወታቸውን ለጌታ ና ለቤተ ክርስቲያናቸው ሰጥተው ነበረ፣ ብለዋል። አቡነ ፍራንሲስ ከደቡብ አሜሪካ የተሾሙት የመጀመሪያው ሊቀ ጳጳስ ናቸው። ግሪጎሪ ሳልሳዊ በ741 ህይወታቸው ካለፈ በኋላም ለሮማ ካቶሊክ ከአውሮፓ ውጭ ሊቀ ጳጳስ ሲሾም አቡነ ፍራንሲስ የመጀመሪያው ሆነዋል። በመላው ዓለም የሚገኙ ካቶሊካውያን መንፈሳዊ መሪ የሆኑት ፖፕ ፍራንሲስ ዜና ረፍታቸውን ተከተው አዲስ ጳጳ እስኪመረጥ ድረስ የቤተ ክርስቲያኗ መሪነት ከፍተኛ ስልጣን ባላቸው ካርዲናሎች በጋራ የሚካሄድ ይሆናል። በአሁኑ ወቅት የካቶሊክ ቤተክርስቲያኑ የሁለት ካርዲናሎች አሏ ሲሆን የፖፕ ፍራንሲስ ምትክ ለመምረጥ ጉባኤ ሲሰየም ከካርዲናሎች መካከል 138 ብቻ ናቸው አዲስ ጳጳስ በመምረጡ ሂደት ድምፅ መስጠት የሚችሉት። ሊቀ ጳጳስ ፍራንሲስ ባለፉት ወራት ጤናቸው ታውቆም አምስት ሳምንታት በሁለት ሳንባቸው ላይ ላጋጠማቸው የሳንባ ምች ወይም ኒሞኒያ በሆስፒታል ተኝቶ ህክምና ሲከታተሉ ቆይተዋል። ፖፕ ፍራንሲስ በህይወት ዘመናቸው በ21 ዓመታቸው አንዱ ሳንባቸው በቀዶ ህክምና እንዲወጣ ያደረገውም ጨምሮ በርካታ የጤና ችግሮች አጋጥሟቸዋል። የጳጳስ ፈት ይፋ መደረጉን ተከትሎ በመላው ዓለም ያሉ የካቶሊክ እምነት ተከታዮች እንዲሁም ታላላቅ የአገራት መሪዎችና የሃይማኖት መሪዎች አዘናቸውን እየገለጹ ይገኛሉ። የሆላንድ ጠቅላይ ሚኒስትር ዲክ ስኮፍ ፖፕ ፍራንሲስ በሁሉም መስኮች የህዝብ ሰው ነበሩ ያሉ ሲሆን የአውሮፓ ፓርላማ ፕሬዚዳንት ሮቤርታ ሚትሶሎኒ ደግሞ የሌሎችን ገጽ የሚያፈካው ፈገግታቸው በመላው ዓለም ሚሊዮኖችን ለማረክ ችሏል ብለዋል። የእስራኤል ፕሬዚዳንት አይሳክ ሄርዞክ ሊቀ ጳጳስ ፍራንሲስ ወሰን የሌለው ርኅራኄ ባለቤት ናቸው ሲሉ አወድሰዋቸዋል። የስዊዘርላንድ ፕሬዚዳንት ካሪል ኬረል ሱትር ደግሞ ፖፕ ፍራንሲስ ታላቅ መንፈሳዊ መሪ፣ የማይደክማቸው የሰላም ተከራካሪ በማለት በዕልፈታቸው ማዘናቸውን ገልጸዋል። የስኮትላንድ ተቀዳሚ ሚኒስትር ጆን ስዊንም በተመሳሳይ ጳጳሱን የሰላም የመቻቻልና የእርቅ ድምፅ ሲሉ ገልጿቸዋል። ማለት ቢቢሲ ዘግቧል። የተወዳችሁና የተከበራቸው የትዩኒስ ቤተሰቦች የዕለት መረጃዎች እነዚህ ነበሩ። መልካም ጊዜ።